በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሓን የቅድስተ ቅዱሳን የድንግል ማርያም የአስራትና የቃል ኪዳን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምንሰነበታችሁ እንደምንከረማችሁ መመስገን የባህርይ የሆነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም በፍጥረታት ሁሉ አንደበት ዛሬም ዘወትርም የተመሰገነ ይሁን። እናታችን ንጽሕተ ንጹሓን ቅድስተ ቅዱሳን አምላክን ያየንባት ስለ አምላካችንም የምንነጋገርባት ቋንቋችን የገብርኤል ብስራቱ የጌታችን እናቱ የሁላችን እናትና እመቤት ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱስ መስቀሉ፣ ቅዱሳን ጻድቃን ሰማይታት ቅዱሳን መላይክት እግዚአብሔር ባከበራቸው መጠን ክብርና ምስጋና ይድረሳቸው አድማጮች ትንሽ ጉንፋን ስለያዘኝ ድምፄ ይንኮራኮራል ይቅርታ እንግዲህ የመድኃኔ ዓለም ነገር ስለሆነ የታላቁ የመድኃኔ ዓለም በዓለ ጥቅምት 27 ቀን እንዳያልፈኝ ይህንን ላሰማችሁ ብዬ ነው እንግዲህ በጽሙና እንድትከታተሉኝ በእግዚአብሔር ስም አሳስባለሁኝ። በስም አብ ወወልዶ መንፈስ ቅዱስ አዱ አምላክ ንቀድም በሬድተ እግዚአብሔር ጽፈ መቅድመ ድርሳን ዘግዜ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ መድኃኔ ያለን ፈጣሪ ሁሉ ፍጥረታት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ፍጥረታትን ሁሉ የፈጠረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለም ተአምራቱ ለሰው ልጆች ሁሉ ያደረገውን እዚህ ላይ እንናገራለን። መጋቢት 27 ቀን ጥንተ ስቅለቱ የመጀመሪያው ጌታ መድኃኔ ዓለም የተሰቀለበት የመጀመሪያ ዕለት ይህ ነው። ስጋውን በህብስት ደሙን በወይን አስታቁጦ ተቀብሎ ሲያቀብላቸው አክሮስና የስምዖን ዘለምጽ ሚስት ዶሮ አሰናድታ አቀረበችለት። የተናገረው ሊፈጸም ግድ ነውና ህብስቱን ቆርሶ ከወጡ ጠቅሶ ለይሁዳ ሰጠው። ሰይጣን ከህብስቱ ጋር ተዋሃደው ልቡ በቅናት ነደደ። ስጋው ደሙ ሰይጣን ያርቃል እንጂ አያሲዝም ነበር። ዳሩ ግን እዳ ፍዳ የሚቀበልበት ነውና ሳይበቁ የሚቀበሉ እዳ እንደሚሆንባቸው ለማጠየቅ ነው። ወይ እዜኒ ዘበልኦ ለዝንቱ ህብስት ወዘሰቴዎ ለዝንቱ ጽዋ እንዘይደለዎ ደይኖ መቅሰብቶ በላ ለርዕሱ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27። ሂድ ያሰብከውን ፈጽም አለው። ወጥቶ ሄደ ይሁዳ። ይሁዳ እንደ ወጣ ጌታ ዶሮውን በቃሉ ተናግሮ በእጁ ዳስሶ ሕያው ካደረገው በኋላ ይሁዳን ተከትለህ የሚያደርገውን አይተህ የሚናገረውን ሰምተህ ለደቀ መዛሙርት ንገራቸው አለው። እየበረረ ወጥቶ ተከተለው። ከቤቱ ገብቶ ከሚስቱ ተኝቶ በዋጋ አሳልፎ ሊሰጠው መከረ። ሄዶም አይሁድን አሳልፌ ብሰጣችሁ ምን ትሰጡኛላችሁ አላቸው። ስሞ ሊያሳያቸው ተስማምተው ሰላሳ ብር ሰጡት። የተነገረበት ትንቢት ተፈጸመ። ምን ተብሎ ተነግሯል ቢሉ ነቢዩ እንባቆም ለማስተማር ሲሄድ የይሁዳ አባት ከባልንጀሮቹ ጋር ከድንጊያ ላይ ተቀምጦ ባልንጀሮቹ ሲነሱለት እርሱ ተቀምጦ አሳለፈው። ሲያስተምር ውሎ ሲመለስ ከዚያው ተቀምጦ አገኘው። እንዳይነሳ ኮርቶ እንዳይቀመጥ ፈርቶ ተሸፋፍኖ አሳለፈው። እብን ዲበ እብን ነቢሮ፣ ድንጊያ በድንጊያ ላይ ተቀምጧል ከዚህም ሰው የሚወለደው ዘአቡ እልገቱ ዘእሙ ብእሲቱ ወዘ እግዚኡ ሴጡ፣ አባቱን የሚሰልብ እናቱን የሚያገባ መምህሩን የሚሸጥ ይሆናል ብሎ እንባቆም ትንቢት ተናግሮበታል። ከቤቱ ገብቶ ለሚስቱ በግድ ካልተነሳልኝ ብሎ እንዲህ አለይ ብሎ ነገራት። እሷም ደጋ ያደረግህ መሰለህ፣ ታላቅ ሰው ሲመጣ ተቀምጦ ማየት ይገባልን? ብላ ገሰጸችው። ከዚህ በኋላ መገናኘቱን እንተው ብለው መክረው ሲኖሩ አንድ ቀን ፈቃደ ስጋ አሸንፎት ተገናኛት። ይሁዳ ተጸነሰ። በተወለደ ጊዜ በሳጥን አድርገው ከባህር ጣሉት። ስሞን አስቆረታዊ አግኝቶ አሳደገው። ካደገ በኋላ ያለበት ሀገር ሰዎች በአባት እናቱ ሀገር ላይ ሲዘምቱ እርሱም አብሮ ዘምቶ ነበርና አባቱን ከሰልፍ አግኝቶ ገድሎ ሰለበው፣ እናቱንም ከሰፈር ማረካት በግብር አወቃት። አባቱን ይገድላል እናቱን ያገባል፣ ያለው ተፈጸመ። አንድ ቀን ሲጨዋወቱ የዚህ ሀገር ሰው ዘመድ ዘመድ አይሉህ? ምሳ አለችው። ከባህር ተገኘ ይሉኛል አላት። አንተ ጉደኛው ነህን? ያጎርለህ የሰለመው አባትህ ነው፣ እኔም እናትህ ነኝ አለችው። ከዚህ በኋላ ኃጢአታችንን ያስተሰር ይልናል ብለው ከጌታ ዘንድ ሄዱ። ኃጢአታቸውን ይቅር ብሎ እርሱን ከ12 ሐዋርያት እርሷን ከ36ቱ ቅዱሳት አንስት ቆጠራቸው። ዳሩ ግን ትንቢት እንደተነገረበት በፍቅረ ንዋይ ተስቦ በሰላሳ ብር ሸጠው። ዘግዚው ሴጡ ያለው ተፈጸመ። ያም ዶሮ ተመልሶ መጥቶ ያለቅስ ጀመር። ያየውን የሰማውን ንገረን አለው። አሳልፎ ሊሰጥ ከይሁዳ ሰላሳ ብር ተቀብሏል፣ እነሱም ሾተል ገመድ ይዘው እየመጡ ነው ብሎ ያየውን የሰማውን ሁሉ ነገራቸው። በል በክንፍህ በረ ሰማያ ሰማያት ገብተ እልፍ ዘመን ኑር አለው። በሮ በሮ ገብቷል። ከዚህ በኋላ ወደ ደብረ ዘይት ወሰዳቸው። ከዚች ሌሊት ሁላችሁ ትክዱኛላችሁ። ቀጥሎ ለኖላዊ ወይ ዘሮ አባገሁ ዘካርያስ 13 ቁጥር 7 ተብሎ ተነግሯልና ከተነሳው በኋላ ወደ ገሊላ ቀድማችኋለሁ አላቸው። ጴጥሮስ ሁሉም ቢክድህን ያልክድህም፣ አለ አማን ብለክ ከመበዛቴን የሊት ስልሰ ትክደን ይዘን ብለ ይንቁ ዶሮሆ ዶሮ ሳይጮ ሶስት ጊዜ ትክደኛለህ ብሎታል። ወደ ጌቴ ሴማኒ ገብቶ ጴጥሮስን ያይቆብንና ዮሐንስን ጥቂት ልፍ አድርጎ ስምንቱን ረቅ አድርጎ ይጸል ጀምር ሲጸልም አዌ መሰ ይትካል ይህ ልፍ ምን ይህ ዝንቶ ጽዋ፣ ቢቻልስ ይህ ጽዋ ከኔ ይለፍ፣ ነገር ግን ፈቃደ ዚያ ከይኩን ዋቆ፣ ፈቃደ ዚያ ያንተ ፈቃድ ይሁን እንጂ እኔ አይሁን አለ። ደካማ ስጋን እንደተዋለ ለማጠየቅ ነው። ወደ ደቀ መዛሙርቱ ቢመለስ ተኝተው አገኛቸው። አንድ ሰዓት እንኳ መትጋት ተሳናችሁን? ትግህ ወጸልው፣ አንድ ጊዜ እንኳ መትጋት ተሳናችሁን? ትግሆ ጸልዩ ከመይተባ ውስጥ ተመልሱት። ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ሁለተኛም ቢመለስ ተኝታው አገኛቸው። በሶስተኛው ኑሙ እንከ ዋይርፉ እንግዲህ ስረፉ አላቸው። ተንሶ ንሁር ናሆ በጻዛ ያግባኒ የሚያሲዘኝ ይሁዳ መጥቷል። ተነሱ እንሂድ አላቸው። ይህንንም ሲናገር ይሁዳ ሾተልና ጎመዴ ከያዙ አራት ቤት ጭፍራ ጋር ደረሰ። መነት አስሱ፣ ማንን ትፈልጋላችሁ አላቸው። ኢየሱስ ናዝራዊ አሉት። አነውት፣ እኔ ነኝ አላቸው። ገቡ ድሪሆም ወድቅ ወዲህ በምድር ይላል ዮሐንስ፣ ወደቁ። ሁለተኛም እንዲሁ ሆነ። በሶስተኛ የምትፈልጉት እኔን ከሆነ እኒህን ተዋቸው አላቸው። ይሁዳ ቀርቦ በሀከ ረቢ፣ መምህር፣ ወይ ሰላም ላንተ ይሁን ብሎ ሳመው። ኦ ይሁዳ፣ በሰይምኑት አግቦ ለወልደ ጓለመያው የሰውን ልጅ በመሳም አሳልፈ ትሰጠዋለህን አለው። ሊይዙት ተረባረቡ። ወቦ መጥባይት ለሰሞን ጴጥሮስ ይላል። ጴጥሮስ ሰይፉን መዞ የማልኮስን ቀኝ ጆሮ ቆረጠው። ዋያ አለ ጌታ፣ አግባ ለመጥባይትከ ውስተ ቤታ አለው። ያንንም በእጁ ዳስቶ ፈውሶታል። ከዚህ በኋላ አስራው እየደፉ እያዳፉ ወደ ሀና ወሰዱት። ጳውሎስ የተባለው ሳውል በዚህ ጊዜ ጌታን ከሚያሰቃዩት አንዱ ነበር። ልቡን በጫማ ረገጠው። እንደ በግ ከእጅ ገብቸ ሳለ ለምን ይህን ያህል ክፉ ታደርግብኛለህ? ኋላ ግን ከክፋትህ ትጸጸታለህ፣ የበተንከው መንጋይንም ተሰበስባለህ አለው። ሀና ምን እያልህ ታስተምራለህ አለው። በውኑ በስውር የተናገርኩት አለን? የሰሙኝን ጠይቅ አለው። አንዱ ጭፍራ ከመዝኑ ትቷስሆ ለሊቀ ካህናት ብሎ ፊቱን ጸፋው። ክፉ ከተናገርኩ መስክርብኝ፣ በጎ ስለተናገርኩ ግን ስለምን ትመታኛለህ? አለው ከዚህ በኋላ ወደ ቀያፋ ወሰዱት። ጴጥሮስ ከሩቅ እየተከተለ መጥቶ ከሊቀ ካህናቱ ግቢ ተቀምጦ ነበር። ደጃፍ ጠባቂዋ በለሲዳ ኦ አረጋዊ በሲ አንተውም ገሊላዊ በሲ ከደቀ መዛሙርቱ አንዱ አይደለህምን? አለችው። ደንግጦ እያምሮ ለውጡ በሲ አላውቀውም አለ። ሁለተኛ የማልኮስ ወንድም ኮልስ ኮልስ ከእርሱ ጋር በአትክልቱ ቦታ አላየውምን? አለው። አላየኝም ብሎ ካደ። ሶስተኛ፣ አንዲቷ መጥታ አንተኑ ረዱ ለጋሊላዊ ኢየሱስ ቃል ከያውቀከ ለጋሊላዊ ኢየሱስ ቃል ከያውቀከ የኢየሱስ ደቀ መዝሙር ለመሆንህ ንግግር ያስታውቃል አለችው። አላውቀውም እያለ ይምል ሊገዘት ጀመር። ወዲያው ዶሮ ጮኸ። ሶስት ጊዜ ትክደኛለህ ያለው አስታውሶ አለቀሰ፣ አምሮ አለቀሰ። ጌታም ሌሊቱን ሲደበድቡት አድረው መከራ ሲያጸኑበት ሌሊት ተሰወራቸው። ከህዋረ ሶሎሞን ሲደርስ የይሁዳን ዘመድ ልጇን ታቅፋ አግኝቷት፣ አይሁድ እኔን ሊፈልጉ መጥተው ቢጠይቁሽ ከእርሱ ምን ትሻላችሁ፣ ምን አላችሁ በያቸው ብሏት ከአምዱ ስር አረፍ አለ። አይሁድ ተከታትለው መጥተው አላየሽውም ምን አሏት። በእጇ መለከተቻቸው፣ ይዘው እያዳፏ መጡት አንቺ ሴት አትንገሪ ብልሽ ጥቂት ራሴን እስካሳርፍ መታገስ አቃተሽን? በዳግም ምጻቴ ያስነስቼ እስክፈርድብሽ ደንጊያ ሆኝ አላት። ደንጊያ ሆና ቀርታለች። በነግ አስፈርደው ሊሰቅሉት ወደ ጲላጦስ ወሰዱት። ይሁዳ እሱ በተአምራት ይድናል፣ እኔም ብሬን እንዳያስቆቀራለሁ ብሎ ሽጦት ነበርና ይህን ሲያይ ወሬት ጻድቅ ያለችውን ተላልፌ ንጹሕ ደም አሳልፌ በመስጠቴ መልካም አላደረግሁም፣ ብራችሁን እንኩና ፍቱት አላቸው። እኛማ የፈለግኸውን ሰጥተንሃል የፈለግነውን አግኝተናል አሉት። ከእግራቸው በትኖት ሄዶ ከዛፍ ተሰቀለ። ወደ ኋላው ሸሸችው። ከሌላ ዛፍ ሄደ ገመድ አስሮ ቢታነቅ ሊታነቅ ሲንጠላጠል በቃል ሰብአዊ አማረይ ብትለው ይምርሄ ለምን ንስሐ ከመ ነስ ከመሁ ከጴጥሮስ እንደ ጴጥሮስ ንስሐ ግባ አለችው። እርሷን ትቶ ከሌላ ዛፍ ሄዶ ተሰቀለ። ገመዱ ተበጥሶ ከመሬት ወደቀ። ሰውነቱ ቆስሎ በአርባ ቀኑ ሞቷል። አይሁድም ጌታን ይዘው ከጲላጦስ ሲገቡ ከአውደ ምኩናን ስድስት አርማህ ጦረኞች ቆመው ነበር መለስ ብሎ ሲያቸው እንደ ግድግዳ ተረብሮ ሰገዱለት። ከኢየሱስ ወዳጆች ተመሳጥረው ነው። በአስር በአስር ኃያላን ይያዙ አሉ። ተያዙ። ሲያያቸው አሁንም አሁንም እነርሱን አሸንፈው ሰገዱለት። በአስራ አምስት በአስራ አምስት አሲዟቸው ዘጠናው ስድስቱን ማቆም ተስኗቸው ተጓተው ወድቀዋል። ጲላጦስ ፍርሃት ፍርሃት አለው። በውኑ የአይሁድ ንጉሥ ነህን? አለው አንተ ትቤ አንተ አልህ አለው። አይሁድ ራሱን የእግዚአብሔር ልጅ ያደረገ፣ ሙሴንና ኦሪትን ያቃለለ፣ ሰንበትን የሻረ፣ ለቄሳር አትገብሩ ያለ አላዊን እንጂ ንጉሥ አይደለም አሉ። ይህን ያህል ሲከሱ አተሰማምን አለው። ዝም አለ። ቤ ስልጣን ክትልከው አሄው ከሂ ልገድልህ ወይም ላድነህ ስልጣን እንዳለ ያታውቅምን? አለው ማይቴ ለከ ስልጣን ትክትለኒ ወታ የወኒ ተውበነ ከሰማይ ካልተሰጠህ በቀር ልትገድለኝ ወይም ልታድነኝ ስልጣን ከወዴት አለ አለው። አይሁድን እኔስ አንድ ስእንኳ በደል አላገኘሁበትም፣ ገርፌ ልፍታው አላቸው። ከገሊላ ጀምሮ እስከዚህ ድረስ መላ አይሁድን ሲያውክ የነበረ አይሰቀልም ትላለህን? አሉት። ገሊላዊ ከሆነማ ገሊላ ግዛቱ የሄሮድስ ነውና ወደ እርሱ ውሰዱት አለ። ሄሮድስም ዜናውን እየሰማ ሊያየው ይመኝ ነበርና ደስ አለው ዳሩ ግን ቢያናግረው የማይናገር ሆነ አስተአከዮ ይላል አስከፍቶ አይቻልም እንጂ ቢቻልስ ሁለት ሞት ይገባዋል ብሎ ወደ ጲላጦስ መለሰው ከዚያ በፊት ጲላጦስና ሄሮድስ ተጣልተው ይኖሩ ነበር አሁን ግን በጌታ ምክንያት ተነጋግረዋል ጲላጦስ ጌታን አዝኖ ሲያየው ሄሮድስ ብዙ እንዳስገርፈው አውቆ አዘነ ይህን ሰው ወደ እኔ ሶስት ጊዜ ያመጣችሁት፣ እኔ ግን መርምሬስ እንኳን ለሞት ለግርፋት የሚያበቃ ጥፋት አላገኘሁበትም። አሁን ግን ለበዓል አንድ እስረኛ ልፈታላችሁ ልማድ ነውና ገርፌ እፈታዋለሁ አላቸው። አኮ ዘንተ አላ በርባንሃ፣ በርባንን እንጂ ይህን አይደለም አሉ። በዚህ ጊዜ ከሚስቱ ከአብሮ ቅላ ድዳ የነበሩ ልጆች መከራና ዳርታን አንደበታቸውን ከፍቶላቸዋል እና ክፉ እንኳን እንዳትናገረው ወቅ የሚል መልእክት ደረሰው። አይሁድ በስራ ነው ሲሉ ጌታ ክርታሱን ተቀብሎ የተጻፈውን ደምስሶ ዋጋሽን በመንግስተ ሰማያት ከፍልሻለሁ ልጆችንም ከሰማያት ይቆጥርልሻለሁ ብሎ መልሶታል። ይህን አይቶ ጲላጦስ ሊፈታው ፈለገ። እነርሱ ግን መአሄው ኮን ዝንቱ ይቆንከ አርኮ ለቄሳር ይህን ከፈታህ የቄሳር ውዳጅ አይደለህም፣ ስቅሎ ስቅሎ ብለው ይፍጃጁ ጀመር። ውሃ በኩስኩስ ታስመጥቶ ንጹሕ አነ እምደሙ ለዝ ብእሲ ጻድቅ ብሎ እጁን ታጠበ። አይሁድ ግን ደሙ ላዕሌነ ወላዕለ ውሉድነ ደሞ በእኛና በልጆቻችን ይሁን አሉ። ይህም ሊታወቅ ዛሬ አይሁድ ሲወለዱ ደም ጨብጠው ደም እንደሚወለዱ ደም ጎርሰው እንደሚወለዱ ይነገራል። ከዚህ በኋላ ከጲላጦስ ተቀብለው ከግንድ አስረው ኦሪት ከአርባ አትርፈ አትግረፍ ትላለችና 39 ገርፈው ዘነጋሁኝ እያሉ እየተቀባበሉ አራቱ ጭፍሮች 6666 ጊዜ ገርፈውታል። ስጋው አልቆ አጥንቶ እስኪቆጠር የእሾህ አክሊል ጎንጉነው ከራሱ ደፍተው በመቃብ ይመቱት ራሱ 73 ጊዜ ተበሳስቷል። መስቀሉንም ሶስቱን እንጨቶች እጸ አውን፣ እጸ ወይን፣ እጸ ዘይትን እና አራቱ እፀ ወበለስን አንድ ወገን አድርገው ቁመቱ ሰባት ክንድ ከሰንዝር ወርዱ ሶስት ክንድ ከሰንዝር አድርገው ሰሩ። ዕፀ በለሱ ሰሎሞን ንስር አልገዛለት ብሎት ግልገሉን ከግንብ ውስጥ ዘግቶበት ሳለ ንስር ከገነት አምጥቶ ግንቡ ላይ ጥሎት ግንቡን ሰብሮ ግልገሉን ከወሰደ በኋላ በአትክልት መካከል ተተክሎ ቆይቶ ቤተ መቅደስ ሲሰራ እንደ ባሪያ የሚገዙለት ሰባት መቶ አጋንት ሊቆርጡት ሲሉ እንደ ሳች ፈጅቷቸው እርሱም ለመቃን ለመድረክም አልሆን ብሎት ሳይቆርጠው ትቶት ከደጃፍ ወድቆ የነበረና የሀገራችን ንግሥት ማክዳ ጥበቡን ልታይ ወደ እርሱ በሄደች ጊዜ ዘንዶ ስታስገድል ደቡብ ቢነጥብባት እንደ ፍየል ሰኮና ሆኖ የነበረውን ቀርፎ የጣለላት፣ በዚህ ምክንያት ሰሎሞንና እርሷ በአንድ በአንድ ብር ለብጠው ከቤተ መዛግብት ያስቀመጡት ከእርሱም በኋላ የነገሱ የተነሱ 28 ነገስታት ተአምር እያደረገላቸው በአንድ በአንድ ብር እየለበጡት የቆየ ነው። ሰላሳውን ብር ለይሁዳ ሰጥተው ግንዱን ለመስቀል አድርገውታል። በስድስት ሰዓት ቀይ ግምጃ አልብሰው ግራና ቀኝ ፊት ኋላ ሆነው እየገፉ እያዳፉ ወስደው በማዕከለ ምድር በቀራንዮ ሰቀሉት። በቀራንዮ መሰቀሉም ትንቢቱ ምሳሌው ይፈጸም ዘንድ ነው። ትንቢት ወገብረ መድኃኒተ በማዕከለ ምድር ተብሎ ተነግሯል። መዝሙር 73 ቁጥር 12 ምሳሌም እስራኤል መና ከደመና እያወረደ ውሃ ከጭንጫ እያፈለቀ ይህንን እየመገበ ደጋ ደጋውን ሲወስዳቸው ሐመይው ለእግዚአብሔር ወይቤሉ ይክለኑ እግዚአብሔር ሰሪ አማድ በገዳም ይዝበት ኮካ ወያው ወያው መዝሙር 77 ቁጥር 19 እንዲል ቆላ ተፈሶ ዮሳፍጥ ከሚባል በረሃው አውርዶ መናውን ውሃውንም ከወትሮ አብልጦ ሰጣቸው። ዳሩ ግን እባብ ጎናቸውን እየቀደደ ይፈጃቸው ጀምር ሙሴ ወደ ጌታ ሲያመለክት አርዌ ብርት ሰርተህ ተራዳ ተክላይ ተክለ ሳቅለ አይተው ይዳኑ አለው እንዳለው ሆኗል። ተራራው የቀራንዮ ተራዳው የመስቀል። ብርት የጌታ እባብ የዲያብሎስ ቁስሉ የኃጢአት በረሃ የሲኦል አይተው አምነው የዳኑ የሐዋርያትና የምዕመናን አይተው ያልዳኑ የአይሁድ የመናፍቃን ምሳሌ ነው። ሲሰቅሉትም መጎናጽፊያውን፣ ቁፋሩን፣ ጠፈሩን ጠፈሩንና መነሳንሱን ለአራት ተከፋፍለውታል። ቀሚሱን ግን ሰብዓ ሰገል የገበሩለት ስፌት የሌለው ስረ ወጽ ሲያድግ የሚያድግ ገባሬ ተአምር ነውና

በተሰቀለም ጊዜ ሶስት በሰማይ በማለት በጠፈር አራት በምድር ሰባት ተአምራት ታይተዋል። በላይ የፈጣሪያችንን እርቃን አናሳይም ብለው ፀሐይ ጨልሟል፣ አንደኛው ማለት ነው። ሁለተኛ ጨረቃ ደም ሆኗል። ሶስተኛው ከዋክብት ረግፈዋል። በምድር አንድ አይባን ተፈትተዋል። ሁለት መቃብራት ተከፍተዋል። ሶስት ከአምስት መቶ እስከ አንድ ሺህ የሚሆኑ ሙታን ተነስተዋል። አራት የቤተ መቅደስ መጋረጃ ከሁለት ተከፍሏል። እነዚህ ሰባት ተአምራት ናቸው። መከራው እጅግ ጽኑ ነው። ህማማቱም ሊቃውንቱ በቁጥር 13 ብለው አስቀምጠዋቸዋል። እነርሱም ተአስሮ ድሪት የመጀመሪያው ነው። ሁለተኛው ተስቦ በሐብል ሶስተኛው ወዲቅ ውስተ ምድር አራተኛው ተከሂዶ በእግር አይሁድ አምስተኛው ተገፎ ማዕከለ አምድ ስድስተኛ ተጽፎ መልታይት ሰባተኛ ተወቅፎ ምራቀ ርኩሳን ስምንተኛ ተቆሮተ ርእስ ዘጠነኛ አክሊለ ሦክ አስረኛ ጸውረ መስቀል አስራ አንደኛ ተቀኖ በቅንዋት በቅንዋት አስራ ሁለተኛ ተሰቅኖ በእጽዕና አስራ ሶስተኛ ሰሪ በሃሞት ናቸው። እነዚህ እኒህን ትኩሳቱን አብረዱሌ፣ ከመከራው አስታግሱኝ ሳይል በትህትና በትግስት ተቀብሏል። ትዕግስት ከሰት ከሰታፉ በህማሙ ምክር መእን ላይ ይረግዝዎ እንዲል ቅዳሴ ማርያም ቁጥር 126። ይህማ አንዲት ቃልስ እንኳ አልተናገርም ማለት አይደለም። ምን ቢሉ የትቢት የፍርሃት ቃል አልተናገርም እንጂ አሰሩን ለሚከተሉ አብነት ሊሆን ሰባቱን አስራ መስቀል ተናግሯል። እነሱንም ባጭሩ እናገራቸዋለሁ የመጀመሪያው አምላኬ አምላኬ ነጽረኒ ለምን ታደገኒ አምላኬ አምላኬ ለምን ተውከኝ የሚለው ነው ሁለተኛው አባ ስረይ ሎሙ ኃጢአቶሙ እስመ ኢያአምሩ ይገብሩ ሉቃስ 23 ቁጥር 33 በመላእክት ያመጣዋል አካሉ ደም ለብሶ እርቃኑን ተሰቅሎ አይተውት ደንግጠው እንዲሸሽ እንደ ሻሽ ተነጸፉ ቅዱስ ሚካኤል ዝም አለ ቅዱስ ገብርኤል ግን ተቆጥቶ ሊያጠፋቸው ሰይፉን መዘዘ ባያውቁ ነው ሰይፍህን መልስ አለው! ሚካኤል አርመመ ገብርኤል ተደመ እንዳለ ቅዱስ ያሬድ። ቸርነቱን እያደነቀ ቢለቀው የቤተ መቅደስን መጋረጃ ከሁለት ከፍሎ ምድርን ሰንጥቆ ገባ እስከ ምጽአት ሲ ሲወርድ ይኖራል። ሶበ ከለአቶ መረቱ ለአብ ወይሩቱ ለወልድ ወትግስቱ ለመንፈስ ቅዱስ ዘበቶ ለመንጦ ላይ ተምኩራብ ወረሰዮ ክልኤ ክፍለ እንዲል ሃይማኖት አበው ዘአትናቴዎስ ክፍል ዘጠኝ ሶስተኛው ነዋ ወልድ ኬዮናያ እምከ፣ ዮሐንስ 19 ቁጥር 26 ጌታ በተሰቀለ ጊዜ እመቤታችን ዮሐንስ ነግሯት እየወደቀች እየተነሳች መጥታ ከእግረ መስቀሉ ሆና ስታለቅስ፣ ገናማ ሐሞት ሲያጠጡኝ በጦር ሲወጉኝ ብታይ በሐዘን ትሞት የለምን ብሎ እናቴ ሆይ ልጅሽ፣ እናቴ ሆይ ልጅሽ እነሆ አላት። ዮሐንስም ዮሐንስንም እነሆ ነዋት እናት ልጅ ሁናት ብሎ አደራ አቀባበለ። ይህም ለጊዜው ለዮሐንስ ቢሆን ፍጻሜው ግን ለሁላችን ለምእመናን ለሁላችን ላማኞች ነው ቃሉ። አራተኛው ኤሎሄ ኤሎሄ ላማ ሰበቅታኒ ማቴዎስ 27 ቁጥር 46 ነው። አይሁድ ኤልማስ ሲል ኤልያስ ያለመስሏቸው ኤልያስ መጥቶ ሳያድ ነው ይሙት ብለው ሐሞተ ነጊ አጠጥተውታል። ዲያብሎስም አምላኬ ካለማ ሩቅ ብሲ ነው ብሎ ነፍሱን ከሥጋው ሊለይ በድፍረት ቀረበ። ጌታ በአውታረ ነፋስ ወጥሮ መኑ አንተ መኑ ዝንቶ እያለ አስቀባጥሮታል። አምስተኛው ዮም ትሄሉ ምስሌየ ውስተ ገነት ሉቃስ 23፡43 በቀኝ የተሰቀለው ጥጦስ ሰባቱን ተአምራት አይቶ አምላክነቱን ተረድቶ ተዘከረን ጊዜ በውስ መንግሥት ጋር ተዘከረን አመዳግም ትቀ እያለ ሲማጸነው ዳክረስ ለራሱ ጻዕረ ሞት ይዞት ያስጨንቀዋል። አድነን ትለዋለህ አለው። እርሱም እኛ ብንሰቀል እንሰቀል በኃጢአታችን ነው። እርሱ ግን ለቤዛ ዓለም ብሎ ቢሰቀል አምላክን አትፈራው ምን ብሎ ገሰጸው። ጌታም ራሱን ወደ ጥጦስ ዘንበል አድርጎ ወደ ግብፅ ስንወርድ የነገርኩ ሁሉ ተፈጽሟል ከሞት በቀር የቀረ የለምና ሂድ ገነት ግባ ብሎ በደሙ አትሞ ላከው። ዋጋ ሶ ለሱራፊ ዘአቅም ፍናወ ፍናወ እጻ ፍጻ ኩናተ እሳት ይላል ጠባቂዋ ሱራፊ ፈርቶ እየሸሸ አንተ ማነህ ወዴት ትሄዳለህ አለው አምላክ ሰው ሆኖ ተሰቅሎ በሞቱ አለምን አዳነ ለአዳም ለኔም ደመ ባህይ ተሞት ሰጥቶ ላከኝ አለው አዳም ነህን አብርሃም ይስሐቅ ያዕቆብ ነህን አለው አይደለሁም እጄን በሰው ደም ነክሬ የኖር ሽፍታ ነኝ ሰባቱን ታምራት አይቼ አምላክነቱን ተረድቼ ብማጸነው ለዚህ ክብር አበቃኝ ብሎ 5493 ዘመን ተዘግታ የነበረች ገነትን በደመ አይተሙ ከፍቶ ገብቷል። ስድስተኛው አባ ማሐፅን ነፍሴ ውስተዴ ከሉቃስ 2346 ሰባተኛው ተፈጸመ ኩሉ ዮሐንስ 1930 በነቢያት የተነገረው በመጽሐፍ የተጻፈ ሁሉ ደረሰ ተፈጸመ ሲል ነው። እንዲህም ተናግሮ ራሱን ወደ ቀኝ ዘንብል አድርጎ ቅድስት ነፍሱን በስልጣኑ ከክብርት ስጋው ለየ። በሲኦል የነበሩ ነፍሳት በአካለ ነፍስ ወርዶ የተወጋ ጎኑን፣ ቀኙን፣ ቀኝ ክንዱን አሳይቷቸው ይኸው ጥምቀት ቁርባን ሆኗቸው ዲያብሎስ በእብነ ሩካም ጽፎ ያኖረው የእዳ ደብዳቤ አጥፍቶላቸው ስብሐት ለእግዚአብሔር ዛውረ ሰነ መንግስቶ ሰማያዊ ተያሉ እያመሰገኑ ወጥተው ገነት ገብተዋል። ወሃደገ ስጋው ስቁለ ዲበ ዕፀ መስቀል ወነፍሱ ሰው ረደት ውስተ ሲኦል ወፈወሰት ነፍሳት እላሃለው ህየ ወወፅ ወወት ሲኦለ ዋጋ አዘት ኩሎ ፍጥረታት እንዳለ ቅዱስ አትናቴዎስ በሃይማኖተ አበው ነፍሱ ከስጋው ከተለየ በኋላ ለንጊኖስ የሚባል ሐራዊ ቀኝ ጎኑን በጥቆጋው ውሃና ትኩስ ደም መንታ ሆኖ ፈሰሰ። ደሙን መላዊት በጽዋ ብርሃን ተቀብለው በዓለም ሁሉ ረጭተውታል። ለንጊኖስ አንድ አይና ነበር፣ ደሙ ቢነጥብበት በርቶለታል። ኋላም ትንሳኤውን አይቶ መስክሮ በሰማዕትነት አርፏል። ወዘርኤ ስባኮነ ወጽድቅ ወቱ ስሙ እንዲል ዮሐንስ 19 ቁጥር 35 ወነሱ ስጋሁን እግዚ ኢየሱስ ወገነ ዝወ በመዋጥ ዘሰንዱናት ይላል። በ11 ሰዓት ዮሴፍ ዛር ማትያስ እና ኒቆዲሞስ ከጲላጦስ አስፈቅደው ስጋውን ከመስቀል አውርደው ሽቱ እየረበረቡ በሐዲስ በፍታ ገነዙት። ሲገንዙትም ዋን በሰበሰ አይይንቲሁ ይላል። አይኖቹን ግልጽልጽ አድርጎ ቅዱስ እግዚአብሔር፣ ቅዱስ አያል፣ ቅዱስ ያው ዘይ መውት እያላችሁ ገንዙ ብሏቸው እንዲህ እያሉ ገንዘውታል። አክብራችሁ ስማችሁ እንደገነዛችሁኝ እኔም አክብሬ በሰማያት በሰማያዊ እንቁ መንበር አኖራችኋል ብሎም ተስፋቸውን ነግሯችኋል። ከዚህ በኋላ በሦስተኛው ቀን የሚነሳ ነውና የኤልሳ አጽም ሙት እንዳስነሳ ከነቢያቱ የአንዱ አጽም አነሳው እንዳይሉ ዮሴፍ ለራሱ ባሰራው ሰው ባልተቀበረበት አዲስ መቃብር ቀብረውታል። ዮሐንስ 19 ቁጥር 41 የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሕረቱ ቸርነቱ ከሁላችን ጋራ ይኖር። እግዚአብሔር አምላካችን ደግሞ ለትንሳኤው በሰላም በደስታ ያድርሰን። ጥንተ ስቅለቱ በአጭሩ ይህን ይመስል ነበረ። እንግዲህ ጉንፋን ይዞኝ የበዓሉ ተአምር ታሪክ እንዳይቀር ብዬ ስለሆነ ሁላችሁም ይቅርታ አድርጉልኝ። እግዚአብሔር ከሁላችን ጋራ ይሁን። በረከቱን በሁላችንም ላይ ያሳድርብን። ሀገራችንን ኢትዮጵያን ሰላም ያደርግልን። ለዓለሙ ሁሉ ለሰው ልጆች ሁሉ ሰላሙን ምረቱን ይዘዝልን። የእመቤታችን አማላጅነት አይለየን። ሰላሙን